አሰላሙ አሌይኩም ወረህመቱላህ ወበረካቱሁ። ሰላም እንደት ናቸው? ውድ የቻናላይ ቤተሰቦች ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም ያላችሁበት ሰላማችሁ ይብዛልኝ። ውድ ተመልካቾች፣ እንግዲህ ለዛሬ ያስኮላችሁ ደግሞ የአንዲት እህታችን ቤት በጎር አርባ ላይ ግርፍና ሊሾ እንዲሁም የውስጥም ግርፍ ጭምር ሰርቪስም አለ። ከጀርባ ሙሉ ግርፍና ሊሾ እንግዲህ ስሩልን ባለችው መሰረት እነሆ ሙሉ ለሙሉ እንግዲህ ዛሬ አጠናቅን አስረክበናል ማለት ነው እንግዲህ ቤቱን ። ውጭም ግርፉ እንግዲህ በዚህ መንገድ ተሰርቷል። ሁለት በአንድ ነው እንግዲህ የግርፍ የተገረፈው ማለት ነው። ከዚህ ላይ ምንድነው እንግዲህ ከዚህ በኋላ ቀጥታ ኳርቲዝ መሰራት ይችላል ማለት ነው። ይህ ቤት አሁን ላይ ልቅም ብሎ በምታወት መልኩ ጠርዙም ሁሉም ነገር ወጥቷል ማለት ነው። በቀጥታ በፈለጉት አይነት ዲዛይን ኳርቲዝ መሰራት ይችላል ማለት ነው። ቤቱ እንግዲህ ማሻላ እንደምታወት ሻወርን ጨምሮ አምስት ክፍል የሆነ ቤት ነው። ፊትለፊቱ እንግዲህ ያያችሁትን ይመስላል። እንዲሁም ደግሞ ውሃ ልኩም እንግዲህ ተተኩሷል። ይሄን ይመስላል። እንግዲህ ዙሪያውን ደግሞ እስኪ ማሳያችሁ ነው የሚሆነው። ውድ ተመልካቾች እንግዲህ ቪዲዮ ላይ ካድርጉት፣ ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁን አትርሱ። ይህን ይመስላል ውሃለኩም እንግዲህ እንደዚህ ልቅም ብላ ተተኩሳለች። እዚህ ጋር ስንመጣ ደግሞ የሻወር ቢቢሲዎቹም እዚህ ጋር ተቀብረዋል ማለት ነው ከስር ይሄ የምትመለከቱት ያለው ነገር ተኩሱ ያያችሁትን ይመስላል ማለት ነው። ሌላው ጠርዙ እንግዲህ እንደምታዩት በዚህ መንገድ ገመድ ተወጥሮ በደንብ ተሰርታለች። ጠርዟ ከዚህ በኩል ያለው እንግዲህ የጀርባው ሁኔታ ያያችሁትን ይመስላል። እዚህ ጋ ያው የሻወራ ነች ማለት ነው። ስለዚህ ውድ ተመልካቾች ውስጡንም እንግዲህ የማሳያችሁ ነው የሚሆነው። ተኩሱ እንግዲህ ይሄን ይመስላል። እንደታያችሁት እንግዲህ ሀሳብ፣ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጥ ትችላላችሁ። ከዚህም በኩል ዋሃለኩ ይሄን ይመስላል። ያው እህቴ እንግዲህ ቤትሽ በዚህ መንገድ ሙሉ ለሙሉ አሁን ላይ ተጠናቋል ማለት ነው። ይሄን ይመስላል እንግዲህ። ከዚህ በኋላ ውስጡ ደግሞ ኮርኒስ ስራ አለው፣ ጅብሰ ይሰራል ውስጡ። እሱ ደግሞ ይሄ በደንብ ከደረቀ በኋላ ውሃ ጠጥቶ ውስጡም ሁሉም ሁሉ ነገር ውጪውም፣ ውስጡ ከዛ በኋላ የሚሰራ ነው የሚሆነው የውጭም ጉዳይ እንግዲህ ኳርቲስ ሲቀረው ተኩስም ሁሉም አለቀ ማለት ነው። ሌላው ሰርቪስ አለ እዚህ ጋር ደግሞ እዚህ ጋር ደግሞ ሁለት ክፍል ሰርቪስ አለ። ሰርቪሱንም እንግዲህ በዚህ መንገድ ተገራርቷል። ሙሉ ሰርቪሱንም ጭምሮ እንግዲህ የተገረፈው ይህን ይመስላል። እስ እንግዲህ ውጪውን ይህንን ካያችሁ ወደ ውስጥ ደግሞ የምንሄድ የሚሆነው ቤቱ ከጀርባው በኩል ይህን ይመስላል። ያው ትንሽ ፀሐይ ነው እና ካሜራው የተወሰነ ግን ያንጸባርቃል ከፊት ለፊት የታሳያችሁ አሁን ጀርባው ግን የተሻለ ነው። እንደምታዩት የጀርባው ሁኔታ ይህንን ይመስላል። ለማንኛውም እስኪ ውስጡን ደግሞ የምናይ ነው የሚሆነው። አብራችሁ ይቆዩ። ቪዲዮ ላይክ አድርጉ፣ ሼር አድርጉት። እሺ ውድ ተመልካቾች ውስጥ ላይ ስንገባ ደግሞ እንግዲህ ሳሎኑም እንደምታዩት ይህን ይመስላል። ሙሉ ክፍሉ እንግዲህ ሊሾ ተሰርቷል ማለት ነው። እዚጋ ሳሎን አለ። እነዚህ የምትመለከቷቸው እነዚህ የተጎረበሩት የስካቶላ ቦታዎች ናቸው ማለት ነው። ማብሪያ ማጥፊያ፣ ሶኬት ይህ ቻክ በሚሰራ ሰዓት እነዚህ መቆርቆር አይጠበቅም። እዚሁ ላይ እስካቶላዎቹ ያርፉና ቻክ ይሰራል ማለት ነው። ለዚህ ነው የመብራት ዝርጋታውም ቀድሞ ስለተዘረጋ ቀጥታ እነዚህ ቦታዎች አሁን እስካቶላ ናቸው። ቻክ መስራት ነው የሚሆነው ማለት ነው። በቀጥታ ሙሉ የምታዋቸው ሳሎን ላይ ያሉ የማብረር ማጥፊያ ሶኬቶች ሙሉ ይሄን ይመስላል። እዚህ ስንመጣ ደግሞ የዲሽ ገመድም ጭምር ዝጋ አርፎለታ። ስለዚህ አልቋል። ከዚህ በኋላ ውስጡ ላይ የቻክ ስራ ነው የሚቀረው፣ ሌላው ነገር ተጠናቋል ማለት ነው። ቤቱም አሻላ እንግዲህ ቁመቱ የምታወት ነው። በጣም ረዝም ነው ሌላው ነገር ከላይ እንደምትመለከቱት የመብራት ዝርጋታዎች ሲዘረጉ ከግድግዳው ላይ ብቻ ሳይሆን ኮንዲት መጠቀም ከላይም እንደዚህ ኮንዲቶች ሲኖሩት ገመዶቹ አሪፍ ነው ማለት ነው። የምታዩት ይህም እንግዲህ ሙሉ ክፍሉ ላይ ያሉት የመብራት ዝርጋታዊ ሲስተሙ ከላይ ሲዘረጋ ሙሉ በኮንዲት ውስጥ ነው ገመዱ ማለት ነው። ይህን ይመስላል ቤቱ። ማሻላ ተባረከላ። በጣም ቁመቱ ረዥም ነው። በጣም ደስ የሚለው ቤቱ እንደዚህ ቁመት ሲኖረው ቤቱ የሞቅ ባህሪም አይኖረውም ማለት ነው። በዛም ነው እኛ አካባቢ ላይ የሚሰሩ ቤቶች እንግዲህ ቁመታቸው ረዛዝም ነው። ሌላው እዚህ ጋር እንደምትመለከቱት ይህ ቤት መቃኑም እንግዲህ ተገጥሟል። እንደምትመለከቱት ቤት ብዙ ጊዜ ትጠይቁኛላችሁ ስለ መቃን፣ የመቃን ስራው መቼ ቢገጠም አሪፍ ነው ምናምን ያላችሁ ይጠይቁኛላችሁ። በተደጋጋሚ አውርተናል ስለዚህ ጉዳይ። መቃን ከመረጋ በፊት ነው መቃን የሚገጠመው። ነገር ግን ታምቡራታ በሩን አለማስገጠም ትችላላችሁ። ያ ማለት ለምሳሌ እዚህ ጋር ስንመጣ የልጆች መኝታ ክፍል አለ፣ እዚህ ጋር መኝታ ክፍል አለ ሁለተኛ። ሌላው እዚህ ጋር የሸወር ቤት አለ። እነዚህም መቃኖች ከመመረጉ በፊት ሙሉ ይገጠማሉ ማለት ነው። ነገር ግን የታምቡራታ በር እና ይህን በር ልጠቀም ብትሉ እንግዲህ ሶስቱም በሮች ቢገጠሙ እነዚህን አለማስገጠም ትችላላችሁ። አሁን ላይ ልክ እንደዚሁ ብለው ውስጡ ኮንስ ቀለም ሁሉ ነገር ካለቀለት በኋላ ታምቡራታ በር መጨረሻ ላይ መግጠም ትችላላችሁ። ምክንያቱም ይሄ ይጸዳል፣ የመቃን ቀለሞች ይቀባል። ልክ ግድግዳውንት ሲል ከዚያ በኋላ ታምራት አብሮች እዚህ ላይ ቀጥታ በቪቴ ስለሆነ የሚያዙት ቁርቆራም ስለሌለው ቤቱን ምንም የሚያናጋ ለቤቱ ስጋት የለውም። ቀጥታ በራችሁ በፈለጋችሁበት ሰዓት ማስገጠም ትችላላችሁ ማለት ነው። ሌላው ከላይ እነዚህ የምትመለከቷቸው ቶፖቹ ደግሞ ከዚህ በላይ ያሉት ቶፕ የሚባሉት እነዚህ የመስተዋት ቦታ ናቸው ማለት ነው። እነዚህን ደግሞ መስተዋት ስታስገጥሙ ከዚህ ሁነን ወደ ውስጥም የማያሳይ ከመኝታ ቤት ሆነን ወደ ውጭም የማያሳዩ መስተዋቶች አሉ። እነዛን መስተዋቶች ትጠቀማላችሁ ማለት ነው። ስለዚህ ይህንንም እኛ ሀገር ላይ ለምንድን ነው መስተዋት ላይ የሚያደርጉበት፣ ይታየል ደግሞ ምናምን እያላችሁ አንድ ጊዜ ስለዚህ ስሰራ ኮሜንት፣ እግር መንገድ ልንገራችሁ ከውስጥም ወደ ውጭ ከውጭም ወደ ውስጥ የማያሳዩ መስተዋቶች ናቸው እነዚህ የሚገጠሙት ማለት ነው። ስለዚህ እሱን ትጠቀማላችሁ። ስለዚህ የታምራት በር ይደርሳል ለማለቴ ነው። ሌላው እዚህ ጋር ስንመጣ እንግዲህ የሸዋር ቤቱም እንደምታዩት የእጅ ማስታጠቢያው እዚህ ጋር ቢቢሲው ተቀብሯል የሸዋር ትሪ ምናምን የሚቀመጥበትም እሱ ጋር ቢቢሲው ተቀብሮ ተቀምጧል ስለዚህ ይህ ደግሞ ሙሉ ዝርጋ እንትም ስትል ማስተካከል ይቻላል ማለት እጅ ማስታጠቢያውም አልቆለታል ከዚህ ላይ ነው የሚሆነው ማለት ነው እሱን ታሳቢ አድርገን እንግዲህ ቢቢሲም እዚህ ጋር ተቀብሮለታል ይህን ይመስላል ያለው ነገር እንግዲህ ያው የመብራት ዝርጋታው ሳሎን ላይ ነግሬያቸዋለሁ ሙሉ ክፍሉ ላይ እንግዲህ በዚህ መንገድ ተቀምጧል ማለት ነው። ይህ መኝታ ቤት ነው። ይሄን ይመስላል ቤቱ እንግዲህ ሻወርን ጨምሮ አምስት ክፍል ቤት ነው፣ መግቢያ ላይ እንደነገርኳቸው። ሌላው እንግዲህ ቤትሽ ሙሉ ለሙሉ እንግዲህ ተጠናቋል ማለት ነው። አሁን ላይ በምታዩት መልኩ አልቋል። ይህ በቅርብ ደግሞ ኮሪስ የሚሰራ ነው የሚሆነው። ወደ ስንት ማቴሪያልስ ወሰደ፣ ለውስጡም ለውጭም የእጅ ዋጋስ ጠቅለል ብሎ ስንቱ ወሰደ የሚለው ደግሞ ሙሉ መረጃ ቀጣይ ቪዲዮ ላይ ሙሉን የማቀርብላችሁ ነው የሚሆነው። እስከዛው በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።